ቴዎድሮስ ካሳሁን ተክሌ የመዝናኛ ፕሮግራም አቅራቢ ነው። በኢቢኤስ ቴሌቪዥንና በፋና ቴሌቪዥን ላይም የተለያዩ ፕሮግራሞችን በማቅረብ ይታወቃል። የፋና ላምሮት የድምፃውያን ውድድርን በራሱ ቀለምና ፈጠራ በብቃት በመምራት ይታወቃል። የፋና ላምሮት የመጀመሪያው የመድረክ አስተዋወቂም ነበር። ፋና ላምሮትን እንግዲህ ከምዕራፍ አንድ እስከ ምዕራፍ አራት የመጀመሪያውን የአሸናፊዎች አሸናፊ ጨምሮ ውድድርን እንግዲህ በብቃት አቅርቦ ነበረ። ቴዲ በአሁኑ ሰዓት እንግዲህ ሁለት ልጆቹን በኪራይ ቤት ጥሎ ጸበል ቦታ ላይ ነው የሚገኘው። በዚህም እንግዲህ የተነሳ እገዛ እንደሚያስፈልገው ነው የተናገረው። በዩትዩብ በቴዲ ዩትዩብ ቻናል ላይም የተለያዩ ስራዎችን ይሰራል። በተለያየ ጊዜ ጥሩ ስሜት እየተሰማኝ እንዳልሆነ ባውቅም ብዙ ስራዎችን እየሞከርኩኝ ነገር ግን ደግሞ ተከታታይነት ያሌለው በመሆኑ ውጤት ሊያመጣልኝ አልቻለም። ለብዙ ሰው ያልነገርኩት የውስጥ ጭንቀት ነበረብኝ። ከምን እንደሚመጣ እርግጠኛ አይደለሁም። በተለያየ ቦታ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩኝ የምወጣባቸው ጊዜያቶች ነበሩ። እንግዲህ እነዚህም በፊት ለፊት የሚታዩ ናቸው። በቴሌቪዥኖች ላይም ነበሩ። ምንም ሳልናገር ስራውን ትቼ ጠፋለሁ ነው የሚለው በተደጋጋሚ ራሴን መነጠል እንደዚህ አይነት ነገሮች እንግዲህ በተደጋጋሚ አደርግ ነበረ እና በስራዎችም የተለያዩ ነገሮችን ሞክራለሁ። ከዛ ብዙ አይቀጥሉም። ለዛም እንግዲህ በውስጡ ያሉ የተለያዩ የሚሰሙኝ ነገሮች ነበሩ። እነዚህ ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክር ያለው ሃይማኖታዊ በሆነ መንገድ በመጸለይ በተለያዩ ሁኔታዎች ማለት ነው። ነገር ግን ከጊዜ ወደ ጊዜ እየተባባሰና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመሄድ ትንሽ ችግር ገጥሞኛል ይላል። እንግዲህ አሁን ግን ዋና የመጣሁበት ምክንያት ያለሁት ጸበል ነው። ቦታውን ወደፊት እነግራችኋለሁ፣ ለጊዜው ግን ይቆየን ብሏል። በዚሁ በጸበል ቦታ የተወሰኑ ቀናቶችን አሳልፍ ያለሁኝ ራሴ ላይ መጥፎ ውሳኔዎችን ለማድረስ ሲገፋፋኝ የወሰርኩት እርምጃ ወደ ቤተ ክርስቲያን ወደ ገዳም መሮጥ ነበረ። በዚህ መፍትሄ እንደማገኝ አውቃለሁ። አሁንም ከገባሁ በኋላ ለውጦች አሉ። ብዙ ጊዜ ከቤተ ክርስቲያን ደርቄ ቆይቼ ነበረ። ወደፊት እንግዲህ ዝርዝሩን የምነግራችሁ ይሆናል። በእነዚህ ሁሉ ውጣ ውረዶች እንግዲህ የፋይናንሻል ችግር ገጥሞኛል። ወደ ጸበል ስመጣ ልጆቼን እቤት ትቼ ነው የመጣሁት። ሁለት ልጆች አሳድጋለሁኝ የቤት ኪራይም ትምህርትም እንደዚሁ ስለሚማሩ ለተለያዩ ወጪዎች የሚሆን ገንዘብ ያስፈልገኛል፣ ነው የሚለው። እኔ ደግሞ እዚህ ትንሽ መቆየት እፈልጋለሁ። ስለዚህ በተቻላችሁ መጠን እገዛችሁን አድርጉልኝ። ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድናኝ አውቃለሁ፣ አምናለሁ። እዚህ ጸበል እቆያለሁኝ። የተቻላችሁትን አነሰን በዛም ሳትሉ እርዳታችሁን እንድታደርጉልኝ እፈልጋለሁ ይላል ለቤት ኪራይና ለተለያዩ ነገሮች የሚውል ለጊዜው ከዚህ ችግር ውስጥ እንግዲህ እስከወጣ አንዳንድ ነገሮችን ሊያግዙኝ በሚችል መንገድ እንድታግዙልኝ ነው ጥያቄን ማቅረብ ጥያቄን የማቀርብላችሁ። ሌላው በጸሎታችሁ በያላችሁበት እምነት ወደ ፈጣሪያችሁ እንድትጸልዩልኝ ጠይቃችኋለሁ። ስለምታደርጉልኝ ነገር ከልብ አመሰግናለሁ። ወደፊት ያለሁበትን የጸበል ቦታ እንደዚሁም ያሉትን ለውጦች ምስክርነቴንም የምገልጽ ይሆናል። ብዙ የማጋራችሁ ጉዳዮች ይኖሩኛል። አሁኑ ግን እርዳታችሁን እሻለሁ ነው ያለው። እንግዲህ ወዳጃችን እንግዲህ አካውንቱን በዚሁ ቴዴል ዩቲዩብ ቻናሉ ላይ ገብታችሁ በዛ ላይ ያስቀመጠው ስለሚሆን በስሙ የንግድ ባንክ አስቀምጧል ማለት ነው። እየገባችሁ እንግዲህ ቻናሉንም እየተመለከታችሁ የተቻላችሁትን እንድታደርጉለትም እኛም እንገልጻለን። እንግዲህ የዚህ የአእምሮ ሕመም ወይንም ደግሞ የጭንቀት የስትረስ ጉዳይ በጣም ትንሽ ከባድ ነው። በተለይ አሁን በዚህ ባለንበት ወቅት ብዙ የሚያስጨንቁን ነገሮች አሉ። በስራ ሁኔታ፣ በተለያዩ በጦርነትን በሉት ከባድ ነው ትንሽ በዚህ በሀገራችን እየታየ ያለው ነገር ወጣቱን እንደዚሁ በጣም እያስጨነቀ የሚገኝ ጉዳይ ነውና በተቻለን መጠን እንግዲህ ይህንን ጊዜ እንደምንም ተረዳርተን ልናልፈው ይገባል ማለት ነው። እርግጥ ነው የገንዘብ ማጣት ብቻ ላይሆን ይችላል። እንደዚህ አይነት ችግሮች የሚዳርጉት በርካታ ምክንያቶች ይኖራሉ። ወንዳች ወንድማችንም እንግዲህ በምን ምክንያት ይሄ ነገር እንደገጠመው የተናገረው ነገር የለም፣ ወደፊት ግልጽ እላችኋለሁ ነው ያለው። ይሁንና ግን እንግዲህ ዋናው ትልቁ መፍትሄ መጸለይ፣ ከፈጣሪ አለመራቅ እንግዲህ ቀደም ሲል እንዳልኩላችሁ እሱም ከቤተክርስቲያን ከቤተ ክርስቲያን ከራኩኝ ብዙ ጊዜያቶች ሆነዋል። ለዚህም እንግዲህ ምክንያት አለኝ ምክንያቴን አስረዳለው ነው ያለውና በተቻለን መጠን እንግዲህ ከቤተ ክርስቲያን መራቅ፣ ከሃይማኖት ቦታዎች መራቅ እንደዚህ ለመንፈስ ጭንቀት ሊዳርገን ይችላልና በተቻለን መጠን ከቤተ ክርስቲያን ባንረቅ ብንጸልይ ጥሩ ፍቱን መድኃኒት ነው እንላለን። እንግዲህ ዞሮ ዞሮ ሲጨንቀን ችግር ውስጥ ስንገባ ብቻ አይደለም ወደ ቤተ ክርስቲያን መሄድ ያለብን እንላለን። ያው የሰው ልጅ በእርግጥ ደካማ ነው። ብዙ ጊዜ እንግዲህ ችግሮች ካልደረሱብን ቀድመን ወደ እንደዚህ ወደ መንፈሳዊ ቦታዎች ላይ አንሄድምና ብዙ ምክንያቶች አሉ። በእርግጥ የኑሮ ሁኔታው ቀደም ሲል እንዳልኩት በተለይ አሁን በዚህ ባለንበት ዘመን አሁን በዚህ ባለንበት ጊዜ ደግሞ ለሁሉም ይከብዳል። ሁሉም ችግር ውስጥ ነው ያለው፣ ብዙ ፐርሰንት በሚባል ደረጃ ማለት ነው። ስለዚህ እንግዲህ ባለን ሁኔታ እንደዚህ ወደ ሚዲያ ደግሞ ቀርበው በተለይ የሚታወቁ ሰዎች ከዚህ በፊት እንግዲህ በተለያዩ ቻናሎች ላይ ሕዝብን ሲያገለግሉ የነበሩ የምናቃቸው ሰዎች ደግሞ በእንደዚህ አይነት ሁኔታ ጊዜ ከዳስ ያረጋቸው እንግዲህ አይዟችሁ ልንላቸው ይገባል፣ ልንደግፋቸው ይገባል። የትኛውም ሰው በሆነ የህይወት አጋጣሚ እንግዲህ እንደዚህ አይነት ሁኔታዎች ሊገጥሙት ይችላሉ። ስለዚህ አለንልህ ማለቱ ደግሞ ከምንም በላይ ከኛ የሚጠበቅ ነው እንላለን። ወንድማችን እንግዲህ በዚህ በቴሌል ቻናሉ ላይም የተለያዩ ትረካዎችን ጭምር ያቀርብ ነበረ። ረጅም ጊዜ የሆነው ቻናል ነው ብዙ ሰብስክራይብም ያለው ነውና እሱንም እየገባን ብንመለከትለት በራሱ ምናልባትም በዛው በገዳምም ሆኖ እንግዲህ አንዳንድ እዛ ቦታ ላይ ያሉትን ነገሮች እንዳለው እሱ የሚያቀርብልን ከሆነም እየገባን ራሱ ብንመለከትለት በጣም ጥሩ ነገር ይሆናል። ከዚህም በፊት የሰራቸው ነገሮች አሉ። የለቀቃቸውም የመጽሐፍ የትረካ መጽሐፎች አሉ። እነሱን እየገባን ብንመለከትለት ትልቅ ነገር እንዳደረግንለትና በገንዘብ እንደረዳነው ያህል ይቆጠራልና እንግዲህ ወገኖች፣ ይህን ነገር እንድታደርጉለት እኛም እንለምናችኋለን። በተለይ እንግዲህ ልጆቹ ትምህርት ላይ ነው ያሉት ብሏልና እንደዚሁም የቤት ኪራይም እንዳለበት ነው የተናገረው። ስለዚህ በዚህ ሁሉ ችግር ውስጥ ነው ያለውና ይሄንን ሁሉ ተረድተን የአቅማችንን ልናደርግለት ይገባል ማለት ነው። በተለይ እንግዲህ ከዚህ በፊት ደግሞ የሰራባቸው ቴሌቪዥኖች አሉ፣ ትላልቅ ቴሌቪዥኖች ናቸው እንግዲህ ፋናም ሆነ ኢቢኤስ ማለት ነው። እነሱም እንግዲህ የራሳቸውን ድርሻ ላበረከተላቸው ከዚህ በፊት ላደረገው ነገር ዝም እንደማይሉት ተስፋለን። ስለዚህ ከዚህ ካለበት ሁኔታ እንግዲህ በርብርብ ልናወጣው ይገባል። በተለይ ቀደም ሲል እንዳልኳችሁ የዚህ የቤት ኪራዩንና የልጆችን ጉዳይ ከበር ካደረግንለት እንግዲህ ጭንቀቱም ሀሳቡም አንድ መፍትሄ አግኝቶ እሱ ባለበት በዛው በጸበል ሊቆይ ይችላል እንደተናገረው ማለት ነውና ትልቁ ነገር እንግዲህ ከስትረስ እሱን ማውጣት ነው። ወንድማችን እንግዲህ ፈጣሪ ምረቱን ይላክል ጨርሶ ይማረ ለማለት እንወዳለን። ከወዲሁ እኛም ስለምታደርጉለት እገዛ ከልብ እናመሰግናለን። መልካም ቆይታ።